አሁን ከመሸ የደረሰኝ ሰበር ዜና ናታን የፍራታን ለማምጣት ፖሊስ ይዞ ወደ ፌድ ቤት ገሰገሰ አሉ አሉ ነው አሁን ደውለው አንዳንድ የውጭ የውስጥ የዜና ምንጮች ሲነግሩኝ እዛ መሆኗን ከነገረ በኋላ ትናንትና በስልክ ሲነጋገሩ ሰምተን ነበረና እና ችግር የለም ምንም አቶን ብቻ ይመቻል በስ የሆነ ነገር ብትሆን ብታለቅስ አንድ ዘለላ እንባ ባይኗን ባይ እኔ ቀብረሃለው የሚል ያው መልእክት አስተላልፎለት ነበር፣ ታስታውሳላችሁ። ከትላንት አሁን ዛሬ አሁን ቅድም ደውለው እንደነገረኝ እዛ ማናጀሮች ማለት ነው። ከዛ ምናሉ አሉ መሰላችሁ? አይ ያን ሲፎክርበት አላስቻለውም። ወንድ አይደል? አዎ። ከዛ ተናዶ ተነስቶ ፖሊስ ይዞ ሄዳ አሉ። ፖሊሱ ማነው ብዬ ሲጠይቅ፣ ያቺ የቤዛ ጓደኛ ማነበረች፣ ሄቨን ነች። አዎ፣ እሷ ማለት ነው። እሷን ይዞ ሄዶ ያው በገዛ ቤቱ ሊቀብረው ይሁን ሊያበቅለው ይሁን ሊዘራው ይሁን፣ ትናንትና ቀብረሃለው ብሎ ነበር። እንደዛ ይዛ ቤቱ ቆፍሮ ሊቀብረው ይሁን አላቅምና፣ ያው እንደዛ ተናዶ በቤት ወጣ አሉ አሉ ነው። እንዴት እተኛለሁ ይህን ሰምቼ የገዛ ጓደኛ የፍቅደኛ ሚስት የተዘረፈ እንዴት የሚል በፉከራ በሸለላ ሄዷል የሚል አንዳንድ ምንጮች ሰምቼ ያለው። እስቲ እናንተ መሰማችሁ ካላችሁ ጀባበሉኝ፣ ወሬያችሁ ማለት ነው። ቢያመጣ ደስ ይለኛል፣ አንጠልጥሎ ይዞ ቢመጣ የምር ያኔ በቃ የእውነትም ያው ቀብሮት ነበር ማለት ነው። ምን ሰው ነው የሚቀብረው፣ ወይስ ችግኝ ነው? ወይስ ችግኝ ካስፈለገው እዛ ዶክተር አብይ ጋር ሄዶ ይቅበር የሚልም አይጠፋም። እሱ ቀብራለው ነው ያለውና ምናልባት ያፌት ይሁን ችግኝ ይሁን ምን እንደሚቀብር ጥይት ጥይት ይቀብራል አላቅም። ብቻ የሆነ የሚቀብር ነገር አለው ይህን ነገር ተሰምቶት ሄደ አሉ። ምን ይሁኑ ምን የታወቀ ነገር የለም። መንገድ ላይ ነበሩ አሉ። አሉ ነው እንግዲህ አሁን፣ እንደዛ ቢያደርግ ናታ ምን ትላላችሁ? ምን ችግር አለው? እንደው ጥሩ ነበር ነው የምትሉት? ሁላችሁም ተናዳችኋል። ግን የተናደዳችሁ ያው በእርግጥ እሱ ላይ አይደለም እሷ ላይ ነው ማለት ነው። ግን የእውነት አንዳንድ ወንዶች ቢሆኑ እኔ ጋ ነው ቢል ቤቱ ያውቀዋል ሆነ። ናታ፣ በነገራችን ላይ የሆነ ፈሪ ነገር ነው የእውነት ለመናገር ያው፣ ከዚህ በፊት ምኛ በኮመንት አረ ተው ተው፣ ምነው እንደዚህ ጅላጅል ጅላጅን ፎ ሆነለ እያነው እኛን እየመከር ነው እየመከር ነው ነበረ ትንሽ አሁን ቀና ቀና ማለት የጀምረው ማለት ነው። አሁኑ መጨረሻው ጠንከር የሚል ወንድ ወንድነት መቶበት ለመስለኝ በቃ ይሄ እንደመጀመሪያ ልፍስስ መሆን አቁሟል መሰለኝ። እና የዛ ነው ፖሊስ ይዞ የሄደው አሉ። አንዳንዶቹ ፖሊስ ማያስፈልገው ነበረ ራሱ ለምን አሁን ይሄ ፈርቶ ነው ፖሊስ ይዞ የሄደው እና ራሱ ብቻን ብሄድ ችግር አልነበረውም የሚሉም አንዳንድ ያው ሀሳብ የሚሰጡ ነበሩ ማለት ነው። እኔ ግን ከሁለቱም አደለውን ብቻዬን ነኝና መሄዱ ጥሩ ነው። እንዳ ትናንትና በዛ በለስለስ ባለ ድምፅ በትህትና ማናገሩ ራሱ ልፍስፍስነት ነው ያልኩት። እንዴ ነው አንዳንዴ። ምንድን ነው የሆነ አባባል አለ። ወንድ ልጅ በምን አይደራደርም ይባላል። በሀገሩ በሚስቱ አንድም በሶስት ናቸው። አንዱ ምንድን ነው ምንድን ነው በሚስቱ በሀገሩ፣ አንዱ ረሳዎት ይገብታል። በእንደዚህ አይደራደርም ይባላል። ይህ ተረት አባባል ነው እንግዲህ ወንድ ልጅ ከማይደራደርባቸው ነገሮች። ስለዚህ ያው የምንለው ለፈስፍስ ወይም ደግሞ የሆነ ፈሪ ነገር እንደሆነ ያስታውቃል። በቃ አትጉዳት ጉዳት፣ አደራህን፣ ምንም ቢሆን የምስት ይሄድ ነች እንደዛ ነው ብሎ ዘጋው እንግዲህ። ያሳያችሁ፣ እንደዛ ብሎ ከዛ ምን ቢለው ጥሩ ነው አደረግኩት። የኔ ማድረግ ፈልግ ነበር የፍራታ የኔ አደረግኳት፣ ምን ታመጣለህ ነው እንግዲህ ያለው። ይህም እውነት ነው፣ ምንም አያመጣም እድሜ የኛ እኛ ንን እኮ በቃ ተው ምን ሆና ለአንተ ልጅ ጠንከር ነበር ተው ሰው ሰው አትበል እያልን ሰው ሰው ምን ነው ፈዘዝ አትበል እያልን ልክ እንደ ሉሊት ማለት ነው፣ እንደ ሉሊት እንደ ሰው የሆነ ፈዛዛ ነገር ነበር። እውነት ለመናገር ሉሊት የእናሱ ጋር ያለችው አይደለም፣ ሌላ ሉሊት አለች። እና እንደዛ እየመከርን እየመከርን እንደዚህ ነቃ ለማድረግ ሞክረን ነበረ። ግን ሁን ሰማሁት ወሬ የእውነት ከሆነ ደስ ይላል። ያው መቼ መሆን ሌለበት ነገር ነው። ካደረገውን እንደሳ ጥሩ ነው ደስ ይላል። ስለዚህ ይሞክር። ካመጣትም የእውነት በቃ ወንድ ሆኗል። ካልሆነ ደግሞ ዘንብሮ በፉከራ ሄዶ የሚመጣ ከሆነ ይሄ በቃ ጅልነት ነው ማለት ነው። እንደኔ እንደኔ ማለት ነው እና የሚመጣው ነ ግን ይሄ ነገር ገን ታውቃለች። ገን የምትላለች ያፌት እኮ በጣም ነው የምትጠላው። ታውቃላችሁ፣ በቃ የሆነመ ነገር ተንከሲስ ነው ምትለው ከቤት ሲወጣ ማለት ነው። በጣም ነው የምታስቀኝ። ቁጭ ካለበት ተነስቶ እስከሚወጣ ድረስ እስከ በሩ እስከ በር እስከሚወጣ ድረስ እንደዚህ በአንድ አይኗ፣ በግራ አይኗ ነው የምታየው ና ምንም አይዋጥላትም። በቃ የሆነ ተንከሲስ ነገር ይመስላታል። በነገራችን ላይ ገኒ በጣም ስማርት ነች እና የሆነ ተንከሲስ ተንከሲስ ነገር ስለሚመስላት ይመስለኛል አታምነውም። ብዙ ጊዜ በአንድ አይኗ ነው የምታየው በአንድ አይኗ እስከ በር እስከሚወጣ ድረስ እስከ ግቢው ድረስ ማለት ነው። አይዋጥላትም። አሁን በገዛ ልጇ ፎዬ ሊያገባ ነው። ፎዬ እሷን አገባ ቢባል በእሷ ምትደነግጣለች። የሆነ ፌንት ነገር የምትነቅድ ይመስለኛል። ልጇን የዚህ አውሬ እሷ የምትደራት ያሰበችው ከናታ፣ ግን ከዚህኛ ሰው እንደዛ ሆነች ቢባል አስበችታል፣ አስበችታል። ምን እንደምትል ምን እንደሚሰማት ማንገኒ ማለት ነው። እስቲ የምናይ ይሆናል። ችግር የለውም ያ ሆነ ይህ ዋናው ብቻ አፉ ምንም አትሆንም። አንዳንዴ ና ተባለው እስማማለሁኝ። ያው ምንም እንዳትጎደ ብቻ እንዲመቻል፣ የእሷን ደስታ ነው የምፈልገው ብሏል። ያው ውስጡ እያረረ ማሽላ ምንድነው የሚባለው? ማሽላ እያረረ ይስቃል ነው የሚባለው። እንደዛ ውስጡ እየተቃጠለም ያው አጽናንቶናል ማለት ነው። ያው ደግሞ ሴት ነው እንዳይባል ደግሞ ጉራም ነገር ቢጤ ያለ

ይሄን መሆን የሌለበት ነገር ነው። አይሆንም። ግኔ ፍራቻዬ እንደማይሆን ነግሬያቸዋለሁ። ከኋላ ግን ብትመጣ መሆን አጋጣሚ ነገር ከሽፎ የፈለገው ብትለው የዚህ ነው ያንተ ስል ነው ምናምን ብትለው የሚቀበላት አይመስለኝም። እንደኔ ከሆነ ማለት ነው። እንደገና የሆነ ሌላ የሆነ ጉድጓድ ነገር የሚገቡ ነው ይመስለኝ አሁን ከተቀበላት ምንም ሳትንዛዙ ቀጥ ለጥ ብላችሁ በቃ አንድ ላይ መሆን አለባቸው። ምክንያቱም ሁሌ በሆነ ሰበብ ምክንያት እንትንንትንን እየበዛ ነው። ነው ሶ ያለው አማራጭ አንድ ላይ መሆናችሁ ነው። ያው ቤት ሊክራይ ነው፣ ባለፈው እንደነገረን ከሆነ እዚ አጋጣሚ ደግሞ ይሄን የምትከታተሉ ትርፍ ቤት ካላችሁ ስጧቸው። የስሩ ግን ዋናው ወይቁ አንድ ላይ መሆኑ ተሻለ ነው። ለምን እዛ ጋር የሆነ በቆዩ ቁጥር ሁሉም የሆነ ሙሻክል ሙሻክል ነገር እየፈጠሩ ደግሞ ጠላታቸው ዙሪያቸው ነው እና እነማን ናቸው? ብቻ ያው ከነጋርዶቹ ከነጠላፊዎቹ ብዙ ስላሉ አንድ ላይ መሆናቸውን ያከፋ አይሆንም። ግን ተነጥላጦ ይሄ ተነጣጥሎ መሄድ እያንዳንዳቸው መውጣት መግባቱ እኔ አልጣመኝም። ያው አንዱ ይታገታል፣ አንዱ ይያዛል ምናም ነገር ስለዚህ አንድ ላይ ሆኑ፣ ተነጣጥላችሁ አትወጡም ከቤት በቃ እና ስራም ቦታ ብሄድ ብቻ አላውቅም። የሆነ ነገር አድርጎ ካልሆነ ደግሞ ያፌት መልሶ ያሳግዳቸዋል። አሁን ስታሸንፉት ማለት ነው። ምክንያቱም አሁን በእርግጠኝነት እናታ እንትናን ማለው ያፌትና ፍዬን አይጋቡ፣ የሆነ ታምር እንደሚፈጠር ያዋቃለሁኝ። እና እንደነገሩኝም ማለት ነው። ስለዚህ ማን ነገረሻንጂ ነገረሻ እንጂ ምን ነው ውስጥ አዋቂ ነው ያልሽሳ፣ እንዳትለው ይነግሩኛል በውስጥ አንዳንድ የዜና ምንጮች። ስለዚህ ይከሽፋል መክሸፉ ይከሽፋል። አይሆኑም፣ አይጋቡም። ግን ይሄ ነገር ቢታሰብበት እናታም ከሆነ ያዘል ንቀቁኝ እንዳትል እመን ያንተ ስትል ነው ማለት ነው። ደግሞ ሪሞሪው ጠፋ የሚባል ነገር አለ። እሱም ደግሞ ያው መጥፋት የለበትም። ከጠፋ ደግሞ አያምንም። ከኋላ እናታ ማለት ነው አገባችው እናታ አያምንም። ሆን ብላ ያደረገችው ነገር ነው። ከኋላ ተቀናብሮ ይሄ የተሰራ ነው። ምን ብለ ስታሳየው የተወሰነ ሊሻል ይችላል እንጂ በዛ አያምንም። ጭራሽ እንዳይርቃት ፈራሁ ማለት ነው። እስቲ ያለው ነገር ደውለን እናመጣለን። የአሁኑ ባይ ባይ